የማይናወጠው የህብረት ኃይል። ትውልዶች ተቀይረዋል። ቴክኖሎጂ የህይወታችንን መልክ ከመሰረቱ ለውጦታል። ዓለምም በየቀኑ አዲስ ገጽ እየገለጠች የምትጓዝ ይመስላል። የመረጃው ፍሰት ፈጣን ነው። ግንኙነቶች በዲጂታል መስመር የተሳሰሩ ናቸው። በዚህ ሁሉ የለውጥ ማዕበልና ግርግር መሃል ልባችንን የሚይዝ፣ መንፈሳችንን የሚያድስ እኛ ብለን በአንድነት የምንቆምበት አንድ የማይናወጥ ኃይል ግን ዛሬም ሕያው ነው። አዎ ስለ እግር ኳስ ነው የማውራው። ያቺ ክብ ኳስ ከቆዳና ከንፋስ የተሰራችው፣ ነገር ግን በውስጧ የሀገራትን ኩራት፣ ማኅበረሰቦችን ትስስር፣ የግለሰቦችን ሕልምና ምኞት የያዘች የምትመስለው የእግር ኳስ ልብን የመስረቅ ውበት፣ ጊዜና ትውልድ የማይሽረው ድንበርና ቋንቋ የማይገድበው በዚህ ዘመን ከመቼውም ጊዜ በላይ አንድ የሚያደርጉን የሚያስተሳሰሩን እሴቶች ላይ ማተኮር ወሳኝ በሆነበት ወቅት ላይ ነን ልክ እንደ እግር ኳስ በሕይወታችን ውስጥ የጋራ ደስታችን የጋራ ህመማችንና የማንነታችን ጥልቅ ማሳያ የሆኑ ብዙ ክሮች አሉ ዛሬ በዚህ አጭር ደቂቃ ጉዞአችን ይህ ዘላለማዊ ትስስር ማኅበረሰቦችን እንዴት እንደሚያጠናክር ከግለሰብ እስከ ማኅበረሰብ ከሀገር እስከ ዓለም ለጋራ እድገታችን ምን ያህል ወሳኝ እንደሆነ በጥልቀት እንመለከታለን። ተዘጋጅታችኋል? እንግዲያውስ የጊዜ ማሽን የለም፣ በአይምሯችን ግን በኋላና ወደፊት እየተጓዝን ይህን አስደናቂ ጉዞ እንጀምር። እግር ኳስ ዛሬ የምናውቀው ዓለም አቀፋዊ ግዙፍ ክስተት ለመሆን የበቃው በአንድ ጀንበር አይደለም። እንደውም መነሻው እጅግ ትሁት ነበር። የፋብሪካ ሰራተኞች ከሥራ በኋላ በሚያገኙት ትርፍ ጊዜ፣ ተማሪዎች ከትምህርት ገበታቸው ሲወጡ፣ ልጆች ከቀያቸው ሳይርቁ በየመንደሩና በየሜዳው ላይ ነበር መሠረቱን የተከለው። በእነዚያ ንጹሕ ጊዜያት ኳስ ምናልባት ከጨርቅ የተጠቀለለች፣ ሜዳው ምናልባት ወጣ ገባ የበዛበት፣ ሕጉም ምናልባት እንደየአካባቢው የሚለያይ ነበር። ዋናው ነገር ግን የጨዋታው መንፈስ ነበር፣ የጋራ ደስታ የጋራ መሯሯጥ፣ የጋራ መነቃቃት። የመጀመሪያዎቹ የእግር ኳስ ክለቦች ሲመሰረቱ የአንድ አካባቢ ልጆች፣ የአንድ ሰፈር ነዋሪዎች፣ የአንድ የፋብሪካ ሠራተኞች በጋራ በሚያውቁት፣ በሚተማመኑበት ሰዎች የተገነቡ ነበሩ። የጋራ የስፖርት ፍቅር ብቻ አልነበረም የሚያገናኛቸው፤ የጋራ ማንነት፣ የጋራ ኩራት፣ የእኛ ቡድን የሚል የባለቤትነት ስሜት ነበር። በሳምንቱ መጨረሻ የሚደረገው ጨዋታ የሳምንቱን ልፋትና ድካም የሚያስረሳ፣ ማኅበረሰቡን የሚያገናኝ፣ ወሬና ሳቅ የሚፈጥር ክስተት ነበር። ክለቡ ሲያሸንፍ ሰፈሩን በሙሉ ያሸንፍ ነበር፣ ሲሸነፍም ሀዘኑ የጋራ ነበር። እግር ኳስ የማህበረሰብ የልብ ትርታ፣ የማንነት መገለጫ፣ የወጣቶች መዝናኛና የሽማግሌዎች መወያያ አጀንዳ እየሆነ መጣ። እነዚህ ክለቦች የማህበረሰባቸው ኩራት ምንጭ ብቻ አልነበሩም የማህበራዊ ሕይወት ማዕከልም ነበሩ እንጂ ሰዎች የሚገናኙባቸው የሚወያዩባቸው አዲስ ወዳጅነት የሚመሠርቱባቸው ቦታዎች ሆኑ የቡድን ደጋፊ መሆን ማለት የአንድ ትልቅ ቤተሰብ አካል መሆን ማለት ነበር ያኔም ቢሆን ይህ ጨዋታ ሰዎችን አንድ ላይ የማምጣት ልዩ ኃይል ነበረው ከዘር ከሃይማኖት ከኑሮ ደረጃ ልዩነት በላይ የሚያሻግር ድልድይ ነበር። ይህ አስደናቂ የኳስ ጨዋታ ያለው የማዋሃድ ኃይል በታሪክ ጨለማና አስቸጋሪ ጊዜያት ውስጥ እንኳን እንደ ብርሃን ጭላንጭል ሆኖ አገልግሏል። እስቲ ለአፍታ ወደ አንደኛው የዓለም ጦርነት አስከፊ የጦር ግንባር እንጓዝ። በ1914 የገና በዓል በምዕራባዊ ግንባር ለወራት እርስ በርስ ሲፋጁ የነበሩ የብሪታንያና የጀርመን ወታደሮች ድንገተኛ የሆነ የጦርነት ማቆም ስምምነት አደረጉ። ከጉድጓዶቻቸው ወጥተው የገና መዝሙሮችን ተጋሩ፣ ምግብና ስጦታ ተለዋወጡ። እናም በሚያስደንቅ ሁኔታ በሰው አልባው የጦር ቀጠና ላይ የእግር ኳስ ጨዋታ ተጫወቱ። አስቡት፣ ለጥቂት ሰዓታት የጦርነት ጭካኔ ተረስቶ፣ የጥላቻው ግድግዳ ፈረሰ፣ የጋራ ሰብአዊነት አሸነፈ። ያቺ ያልታቀደች የእግር ኳስ ጨዋታ ፖለቲከኞችና ጀነራሎች ያልቻሉትን ተራ ወታደሮች በኳስ አማካኝነት ያደርጉ እንደሚችሉ ያስመሰከረችበት የሰላም ተስፋን ያሳየችበት ድንቅ ታሪክ አጋጣሚ ነበረች ይህ እኮ የእግር ኳስ የጥላቻን ግድግዳ የማፍረስ ሰዎችን በሰብአዊነት የማገናኘት ተአምራዊ ኃይሉን ቁልጭ አድርጎ የሚያሳይ ነው ይህ ብቻ አይደለም በቅርብ ታሪክም የአይቮሪኮስት ኮከብ ዲዲዬ ድሮግባ ሀገሩ ከእርስ በርስ ጦርነት አፋፍ ላይ በነበረችበት ወቅት ቡድናቸው ለዓለም ዋንጫ ካለፈ ተንበርክኮ ሕዝቡንና ተፋላሚ ወገኖቹን ለሰላም የተማጸነበትን ልብ የሚነካ ቅጽበት እናስታውሳለን። የእሱ ጥሪ ከፍተኛ ተጽዕኖ ነበረው። እግር ኳስ ለማኅበራዊ ለውጥ፣ ለፍትሕና ለአንድነት ትግል መነሳሻ ምንጭ ሆኖ በተደጋጋሚ አገልግሏል። በአፓርታይድ ዘመን ደቡብ አፍሪካ ውስጥ እግር ኳስ የተገለሉ ማህበረሰቦች ራሳቸውን የሚገልጹበትና የትግል መንፈሳቸውን የሚያሳዩበት መድረክ ነበር። በዓለም ዙሪያ የሠራተኛ መደቦች፣ ስደተኞችና ሌሎች የተገለሉ ቡድኖች በእግር ኳስ ክለቦች አማካኝነት ማንነታቸውና ጥንካሬያቸውን አሳይተዋል። ድምፅ ለሌላቸው ድምፅ፣ ተስፋ ለቆረጡ ተስፋ፣ በጋራ የመቆም ጉልበት ሆኗል። የእግር ኳስ ሜዳዎች የራሳቸውን ታሪክ፣ የራሳቸውን ዝግመት ለውጥ ይዘዋል። ከቀላል የሳር ክዳን አቧራማ ሜዳዎች አሁን የምናያቸው እንደ ማራካኛ፣ ሳንቲያጎ በርናባው፣ ኦልትራፉርድ ያሉ በሺዎች የሚቆጠሩ ሰዎችን የሚይዙ ዘመናዊ ቴክኖሎጂ የታነጹ የሥነ ሕንፃ ድንቅ ሥራዎች እስከ መሆን ደርሰዋል። ነገር ግን የሜዳው ገጽታ ቢቀየርም፣ የስታዲየሙ ግዙፍነት ቢጨምርም፣ ዋናው ዓላማ አንድ ነው፤ ሰዎችን በአንድ ልብ፣ በአንድ ስሜት፣ በአንድ ቅጽበት ማሰባሰብ። እነዚህ ስታዲየሞች ከብረትና ከሲሚንቶ የተሰሩ ህንፃዎች ብቻ አይደሉም። እነሱ የጋራ ትዝታዎቻችን ማኅደር ናቸው። የጋራ ደስታችን ሲገነፍል፣ የጋራ ሐዘናችን ሲፈስ፣ ያልተዘመረላቸው የትብብርና የአንድነት ዜማዎቻችን ሲስተጋቡ የምንሰማባቸው ቦታዎች የድል እልልታ፣ የሽንፈት እንባ፣ የዘጠና ደቂቃ ትንቅንቅ የሚፈጥረው ውጥረትና ፍጻሜው ላይ የሚገኘው የስሜት መለዋወጥ ሁሉም በአንድነት የሚታቀፉበት። የእያንዳንዱ ጨዋታ አዲስ ታሪክ ይጻፋል። አዲስ የጋራ ትዝታ ይፈጠራል። አዲስ የማኅበረሰብ ትስስር ወይም የነበረው ይበልጥ ይጠነክራል። የድጋፊዎች ዝማሬ፣ የባንድሪያዎች ወላፈን፣ ቲፎ የሚባሉት የድጋፊዎች የፈጠራ ሥራዎች ሁሉም የዚሁ የጋራ ስሜት መገለጫዎች ናቸው። በእግር ኳስ ታሪክ ውስጥ ስማቸው በወርቅ ቀለም የተጻፈ፣ ችሎታቸው ከአፍ ወደ አፍ የሚተላለፍ፣ የትውልዶችን ልብ የገዙ፣ የጋራ ህልምን ያነሳሱ ስፍር ቁጥር የሌላቸው አፈ ታሪኮች ተፈጥረዋል። ፔሌ በብራዚል፣ ማራዶና በአርጀንቲና፣ ዮሃን ክራይፍ በኔዘርላንድስና ባርሴሎና፣ ዛሬም የምናያቸው ሊዮኖል ሜስና ክርስቲያኖ ሮናልዶ። እነዚህ ተጫዋቾች በሜዳ ላይ በሚያሳዩት አስደማሚ ጥበብ ብቻ አይደለም የሚታወቁት። ብዙዎቹ ከደጋፊዎቻቸውና ከማህበረሰባቸው ጋር የነበራቸው ጥልቅ ቁርኝት፣ ከሜዳ ውጪ የሰሯቸው በጎ ምግባሮች ዘላለማዊ አድናቆትን አትርፈውላቸዋል። የማርክስ ራሽፎርድ በኮቪድ ወቅት ሕፃናት እንዳይራቡ ያደረገው ዘመቻ፣ የሳዲዮ ማኔ በትውልድ መንደሩ በሴኔጋል የሚያደርጋቸው የልማት ሥራዎች፣ እነዚህ ጥቂቶች ምሳሌዎች ናቸው። እነዚህ ተጫዋቾች የእግር ኳስ ኃይል ከዘጠና ደቂቃ ጫወታና ከዋንጫዎች እጅግ የላቀ መሆኑን በተግባር ያስመሰከሩ ጀግኖች ናቸው። እነሱ ለወጣቶች ተምሳሌት፣ ለማኅበረሰቦቻቸው ደግሞ የተስፋ ብርሃን ናቸው። የሰጡትን ተቀብለው፣ ለተቸገሩ እጃቸውን ዘርግተው፣ መድረካቸውን ለበጎ ነገር ተጠቅመውበታል። እናም ልክ እንደ እግር ኳስ በዚች ምድር ስንኖር በሕይወታችን ውስጥ አንድ የሚያደርጉን በፍቅር የሚያስተሳስሩን ስፍር ቁጥር የሌላቸው ጉዳዮች አሉ። የቤተሰብ ፍቅር የወዳጅነት ክብር፣ የሀገር አንድነት፣ የጋራ ሰብአዊነት። አሁን አንድ ልብ የሚነካ ይህንን የጋራ አንድነት ይበልጥ የሚያጠናክር ታሪክ ላካፍላችሁ። ታሪኩ ከብዙ ዓመታት በፊት በአንዲት ትንሽ ነገር ግን በህብረት የምትኖር ሰፈር ውስጥ የተፈጠረ እውነተኛ ክስተት ነው። በዚያች ሰፈር የተለያየ የኑሮ ደረጃ ያላቸው፣ የተለያየ የፖለቲካ አመለካከት ያላቸው የተለያየ የዕለት ተዕለት ትግል ያላቸው ሰዎች ኖሩ ነበር። አናጺው፣ መምህሩ፣ ሹፌሩ፣ ሱቅ በደረቴዋ፣ ጡረተኛው አዛውንት ሁሉም የየራሳቸው ህይወት ነበራቸው። ነገር ግን አንድ የሚያመሳስላቸው ልባቸውን በአንድነት በፍቅር የሚያሞቅ ነገር ነበራቸው፣ በአካባቢያቸው የኛ የሚሉት የእግር ኳስ ቡድን። ይህ ቡድን ሲጫወት የሰፈሩ ልዩነቶች ሁሉ ይረሳሉ። የቡድኑ ውጤት የሁሉም ስሜት ነበር። ቡድኑ በሚሸንፍበት ቀን የሰፈሩ ድባብ በሀዘን ይዋጣል፣ ጸጥታ ይነግሳል። ሲያሸንፍ ደግሞ ጎዳናዎች በጭፈራና በደስታ ይሞላሉ። ከዳር እስከ ዳር እንኳን ደስ አለን ዜማ ነበር። እናም አንድ ቀን ያቺ ወሳኝ ጫውታ መጣች። የሊጉ የመጨረሻ ጫውታ ነበረች። ካሸነፈ ሻምፒዮን ይሆናሉ። የሰፈሩ ሕዝብ በሙሉ ሕፃን አዛውንት ሳይል፣ ሴት ወንድ ሳይለይ የሀብታም የድሃ ልዩነት ሳይኖር ልባቸው በአንድ ላይ እየመታ ጉሮሯቸው ለድጋፍ ተዘጋጅቶ ወደ ስታዲየም ገሰገሱ። ጫወታው የሞት ሽረት ነበር። ቡድናቸው ሲያጠቃ የሁሉም ትንፋሽ ይቆማል። ጎል ሊገባባቸው ሲል የሁሉም አይን ይጨፈናል። ተጋጣሚያቸው ጠንካራ ነበር። ደቂቃዎች ነጎዱ! ውጥረቱ ጣሪያ ነካ። በመጨረሻዎቹ ደቂቃዎች ባልተጠበቀ ቅጽበት ሰፈሩ ልጅ ያ የጎረቤታቸው የሚያውቁት ወጣት ጎሉን አስቆጠረ። በዚያች ቅጽበት በስታዲየም ውስጥ የነበረው የደስታ ፍንዳታ ቃላት ሊገልጹት አይችሉም። ሰዎች ተቃቀፉ፣ እንባተራጩ የማያውቁት ሰው ሁሉ ወንድምና እህት የሆነ ያህል ተሰማቸው። ያ የጋራ ደስታ፣ ያ የጋራ እፎይታ መላውን ስቴዲየም እንደ አንድ ልብ እንዲመታ አደረገው! ጫወታው እንዳለቀ የደስታው ማዕበል ከስቴዲየሙ አልፎ መላውን ሰፈር አጠለቀለቀው። ሰዎች እርስ በርሳቸው እንኳን ደስ አለን፣ እንኳን ደስ አላችሁ፣ የእኛ ልጆች አኩሩን ሲባባሉ ከልብ ነበር። በዚያች ምሽት የሰፈሩ ነዋሪዎች በሙሉ በአንድ ላይ በመሆን ታላቅ ድላቸውን አከበሩ። የአናጺው ቤት፣ የመምህሩ ቤት፣ የሾፌሩ ቤት ሳይባል ሁሉም በራፍ ለደስታ ክፍት ነበር። የነበራቸውን ተካፍለው የልባቸውን አውጥተው ተጫወቱ። በዚያች ምሽት የሰፈሩ ልዩነቶች ሁሉ እንደ ጤዛ ጠፍተው አንድ የጋራ ደስታ፣ አንድ የጋራ ኩራት ብቻ ነገሰ። በዚያን ቀን ልክ እንደ እግር ኳስ ሁሉ አንድ የሚያደርጋቸው ምክንያት ከማንኛውም የግል ልዩነት፣ ከማንኛውም የፖለቲካ አመለካከት፣ ከማንኛውም የኑሮ ደረጃ እጅግ የላቀ እንደነበር በተግባር ታየ። ያቺ ምሽት የህብረትና የአንድነት ጣፋጭ ፍሬን የቀመሱባት ነበረች። አያችሁ አይደል? እግር ኳስ ልክ እንደ በርካታ የህይወታችን ገጾች የጋራ ማንነታችንን የምናበራበት፣ ማህበራዊ ትስስራችንን የምናጠነክርበትና የጋራ ህልሞቻችንን የምንገነባበት ድንቅ መድረክ ነው። የታሪክ ገጾች እንደሚመሰክሩት፣ የሰፈሩ ታሪክ እንዳሳየን፣ ሰዎች በደስታም ይሁን በሀዘን አንድ በሚያደርጋቸው የጋራ ጉዳይ ዙሪያ ሲሰበሰቡ ተአምር ይፈጠራል። ልዩነቶቻችን ውበታችን ናቸው። ነገር ግን አንድነታችን ኃይላችን ነው። ይህ የጋራ ጉዞ ዛሬም ይቀጥላል፤ በቤተሰባችን፣ በሰፈራችን፣ በሀገራችን። ስለዚህ ዛሬም ቢሆን ጥላቻን ከሚያራግቡ፣ ልዩነትን መከፋፈያ ከሚያደርጉ፣ መተሳሰብን ከሚያጠፉ፣ ሀገርን ከሚያፈርሱ ድምጾችና ድርጊቶች እንራቅ። ይልቁንስ አንድ የሚያደርጉንን በፍቅር የሚያስተሳስሩን ለጋራ እድገት የሚያበቁን እሴቶችን እናንግስ። መከባበርን፣ መደማመጥን፣ መተባበርን ገንዘባችንን እናድርግ። በትንሹም ቢሆን በጎረቤታችን፣ በስራ ባልደረባችን፣ በማህበረሰባችን ውስጥ የህብረት ድልድይ እንሁን። ይህን ልብ የሚነካና ለጥቂት ደቂቃዎች አብሮነታችንን ያሳለፍንበትን አስተማሪ ጉዞ እንደተደሰታችሁበት ተስፋ እናደርጋለን። የእናንተን ጠቃሚ አስተያየቶች የራሳችሁን የአንድነት ተሞክሮች ከታች ባለው የኮሜንት መስጫ ላይ በነፃነት አካፍሉን። ምን አይነት ጉዳዮች ናቸው እናንተን ከሌሎች ጋር የሚያስተሳስሯችሁ? ለተጨማሪ አነቃቂና አንድነትን ለሚያጎለብቱ ቪዲዮዎች የዩቱብ ቻናላችንን ሰብስክራይብ ማድረግ እንዲሁም የደውል ምልክቱን መጫን አይርሱ። ጊዜያችሁን ሰጥታችሁን ስለተመለከታችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በሰላም በፍቅርና በአንድነት ቆዩልን።